የሶስት ሰዎች ህይወት ወዲያውኑ ሲያልፍ ሁለት የጤና ባለሙያዎች ደግሞ ከባድ ጉዳት ደርሶባቸው ወደ ወልዲያ ሆስፒታል መላካቸውን አንድ የሳንቃ ከተማ ነዋሪ ለመሰረት ሚዲያ ተናግሯል። የአይን እማኙ እንደገለጹት ቅዳሜ መስከረም 17 ቀን 2018 ዓ ም ከቀኑ 6 ሰዓት ላይ በደረሰ የድሮን ጥቃት ልጃቸውን ለማሳከም የተገኘ አባትና እናት ከእነ ልጃቸው ሕይወታቸው ሲያልፍ ሁለት የጤና ባለሙያዎች ደግሞ የሕክምና አገልግሎት በመስጠት ላይ እያሉ ከባድ ጉዳት ደርሶባቸዋል ሲሉ ገልጸዋል። ሁለቱን የጤና ባለሙያዎች ከፍርስራሹ ውስጥ ያነሷቸው እኔን ያሉ ሌላው ያእንናን የለበሱት ጋውነን ደም ተነክሮ ያገኘሁት ይለዋል። ለማሳከም የወጡት አባትና እናት ልጃቸውን ጨምሮ ሳገኛቸው ሕይወት አልነበራቸውን ሲሉ አክለዋል።

ከሁለት ኃይሎች መካከል የተኩስ ልውውጥ መኖሩን የአካባቢው ነዋሪዎች ለመሰረት ሚዲያ ጠቁማል። ወደ ሁለተኛው መረጃ ስሻገር በሸዋ ተጉለት አውራጃ ሳሲት ከተማ ፋኖ ተቆጣጠረ በማለት የአማራ ፋኖ ዘድጅ ሸዋ ጠቅላይ ግዛት ውስጥ አስታወቀ። የአማራን ዘር ማጥፋት ዘመቻ ላይ ትኩረት አድርጎ እየሰራ ያለው የአብይ አህመድ ብልጽግና ውህዳ አደር ሰራዊት ከሁለት ዓመት በላይ መሽጎበት የነበረውን የሳሲት ከተማ ዛሬ እኩለ ለሊት ላይ ጀምሮ በተደረገ ትንቅንቅ ጀብደኛውና አይበገሬው መሐመድ ገኔኮር ደጃዝማች ተሰማር ጌጤ ክፍለጦር፣ ሶስተኛ አዲት ግራር ሻለቃ፣ ጀግናው አስቴ ጎማ ተራራ ክፍለጦር ቡርኬ ደምስ ሻለቃ፣ እንዲሁም በአካባቢው የተደራጀው የሰገነት ብርጌድ አባት አርበኛ ፋኖ ንስር ሻለቃ እና ወንድማማቾ ሻለቃ በጥምረት የጠላትን ኃይል በመምታት መውጫ መግቢያ አሳጥተው አድረዋልን ብሏል። ጀግንነትን ከአባቶቻቸው የወረሱትና የአባቶቻቸው ልጆች የሆኑት የሳሲት አባት አርበኛ ፋኖዎች ገና ጠላት ወደ ሳሲት ለመግባት ሲጨረጨር ታላቅ ተጋድሎ በማድረግ ክንዳቸውን ያስመሰከሩትና ጠላት በቦታው እያለ ሰርገው በመግባት የጠላትን ኃይል በቦምብ ሲቀጠቀጡት የኖሩት የተጉለት ምድር አናብቶች ዛሬም አይበገድ ክንዳቸውን በጠላት ላይ አሳርፈውበታለምናል። ጠላት ከአባት አርበኛ ፋኖዎች ጀግንነት የተነሳ እና ካደረሰበት ኪሳራ አንጻር እንዲሁም ከውጭ ያጠበባቸው አኳያ ድንጋቄና የፍራት መንፈስ ደርሶበት በስፍራው የነበረው ኮሎኔል አደራጅ ተብዬው ሳሲት ላይ የአማራ ሆዳ ሚሊሻ እና አድማ ብተናን በመሰብሰብ የአባት አርበኛ ፋኖዎቹ ጀግንነት ራሱ ጠላት መሸለም ነበረባቸው፣ ብሎ መስክሮ የገዛ ሰራዊቱን የካዱትና ለወዳቸው የቀየሩትን የአባቶቻቸውን ታሪክ እያነሳ እበት ትል ይወልዳል ሲላቸው እንደ ቆየ መረጃ ደርሰናል። አባት አርበኛ አፋ ነጭ ያለ ከልጆቻቸው ከደጃት ተሰማ እርገጤ ክፍለጦር እና ከሀብቴ ጎማ ተራራ ክፍለጦር ውስጥ ሻለቆች ጋር በጥምረት በመሆን አይበገር ክንዳቸውን በጠላት ኃይል ላይ በማሳረቅ ጠላት ከቦታው ነቅለው መውጣት መጣል ችለዋል። የአባቶቻቸውን ቻቸው የቃል ኪዳን ቦታ ስያሜያቸው ያደረጉት የደጃዝ መቅደስ ማርጌ ክፍለ ጦር ሶስተኛ አዲት ኪዳን ሻለቃና አስቴ ጎማ ተራራ ክፍለ ጦር ብሩኬ ደምስ ሻለቃ ጠላት በህዝባችንና በወገናችን ላይ እየቀለደና ና እየተዘባበት አይነርም በማለት ከነበሩበት ይፋታ ቃጠናት ወር ሁለ ጠላትን በመክበብ ሲያስጨንቁት ከቆዩ በኋላ ዛሬ ለመጨረሻ ጊዜ አይበገሬ ማንነታቸውና እንደ እሳት የሚታጀው ክንዳቸውን በማሳረፍ ጠላትን ሙትና ቁስለኛ አድርገው አስከሬንና ቁስለኛ ሳይሰበስብ ሪያዎች ብሎ እንዲፈረጥጥ አድርገውታል። በሁሉም የአማራ ምድር የፋኖ ክንድ እሳት የሆነበት የአብጅ ሰራዊት ላይበገሪዎችን ክንድ መቋቋም ሲያቅተው በብድር የያዘውና ያለ የየለ መሳሪያውን የእጉር ጭንብሪን በሁሉም አቅጣጫ እንደ ዘንድሻ እያፈነዳን ያለምንም ጥቅም በንጹሐን ህዝብ ላይ ከፍተኛ ጉዳት እያደረሰ ወደ ሰላ ድንጋይ ከተማ ሲቆረጥ ግማሹ በትንትኑ ወጥቶ ያለ አቅጣጫ በመሸሽ ገደል እየገባ ጠፍቷልም ብሏልም። ሽንፈት የማይሰለቸው የአብይ አህመድ ሰራዊት ዛሬም በሁሉም አቅጣጫ ሽንፈቱን እየተከናነበ ሲሆን፣ የአማራ አናብስቶች በሁሉም ቦታ ድል ተቀዳጅተዋልም ብሏልም። የአማራ ፋኖ ህዝብ በድርጅ ሸዋ ጠቅላይ ግዛት። ወደ ባህር ማዶ ዘገባዎች እንሻገር በኢራን የአገዛዝ ለውጥ ለማድረግ አስበናል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያው ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያው በመካከለኛው ምስራቅ በቅርብ ጊዜ ውስጥ በሚገርም ሁኔታ የአገዛዝና የስርዓት ለውጦች እንደሚኖር መናገራቸው ተሰሟል። ኔታንያው ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር በኢራን ውስጥ ስላለው የስርዓት ለውጥ ፍንጭ ሰጥቷልም ተብሏል። በትግስት የቆዩት የኢራን ሰዎች ነፃነታቸውን መልሰው ያገኛሉ። ኢራንን እንደገና ታላቅ ያደርጓታልን ብሏል። ከቅርብ ዓመታት ወዲህ ኢራን በአያቶላ ላይ በርካታ ህዝባዊ አመፆች ስታስተናግድ ቆይታለች። ይህ ደግሞ ስለ ኢስላሚክ ሪፐብሊክ ወደፊት ዕጣ ፈንታ ጥያቄ አስነስቷል ያሉት ፕሬዝዳንቱ በእስራኤል ላይ ጦርነት የከፈቱ ጠፍተዋል፣ ለወደፊትም እስራኤል በክፉ የሚያዩ ይጠፋሉ ብሏል። ደፋር ሰላም ፈጣሪዎች ቦታቸውን ይወስዳሉ። የእስራኤልና የኢራን ሰዎች ወዳጅነታቸውን ያድሳሉ እና ሁለቱ ጥንታውያን ህዝቦቻችን፣ የእስራኤል ህዝቦች እና የኢራን ህዝቦች፣ መላውን ዓለም የሚጠቅም ወዳጅነት ይመልሳሉን ሲሉ አክለዋል። እንደ አውሮፓውያን አቆጣጠር በ1979 ከኢራን አብዮት በፊት እስራኤልና ኢራን የረዥም ጊዜ ግንኙነት ነበራቸው። የምዕራብውያን ወዳጃዊ ሻህ በአያቶላዎች ከተገረሰሰ በኋላ ጀምሮ ኢራን በአካባቢው ትልቁ የእስራኤል ጠላት ሆናለች። ተላላኪዎቿ ማለትም ሐማስን፣ ህዝቦላህን፣ ሁቲዎችንና ሌሎች በመካከለኛ ምስራቅ የሚገኙ የሺዓ ሚሊሻዎችን በመጠቀም በእስራኤል መንግስት ላይ ጦርነት ስታደግ ቆይታለች።